ከመሸጋገሪያ በኋላ ተመልሰን መትናል። ተመልካቾቻችን በመከታተል ላይ የምትገኙት የሀዲያ ስፖርት መሰናዶ ነው። የኢትዮጵያ ፕሪምየር ሊግን ወደ ተመለከተው ርዕሰ ጉዳያችን እንለፍ። የኢትዮጵያ ፕሪምየር ሊግ ወደ ማጠቃለያው ደርሷል። 19 ቡድኖች ወይም 19 ክለቦች ይሳተፉበታል ተብሎ የጀመረው የኢትዮጵያ ፕሪምየር ሊግ በ18 ክለቦች መካከል የ2017 የውድድር ዓመቱን እያደረገ ደርሶ ወደ ማጠቃለያው ተቃርቧል አራት ጨዋታዎች ብቻ ቀርጠውታል በዛሬው ዕለት የተደረጉ ሁለት ጨዋታዎች በሱፐር ስፖርት የቀጥታ ስርጭት ማግኘት ችለዋል። በርካታ ሳምንታት ጨዋታዎቹ በሱፐር ስፖርት መተላለፍ እንዳልቻለ ይታወቃል። የኢትዮጵያ ፕሪሚየር ሊግ በዘንድሮ የውድድር ዓመት ከተላለፈው ጨዋታ ይልቅ ያልተላለፈው ይበልጣል ማለት ይቻላል። ከተለያዩ ጉዳዮች ጋር በተያዘ ሱፐር ስፖርት የቀጥታ ስርጭት ሽፋኑን አልሰጥም ነበር። ቀጣይ አራት ሳምንታትን ወይም አራት ጨዋታዎችን ግን በሱፐር ስፖርት እንደሚተላለፍ ታውቋል ማለት ነው። አራት ሳምንታትም በአጠቃላይ የሱፐር ስፖርት ስርጭቱን እንደሚያካሄድ አዳማሌ በሚኖረው ቆይታ እንደሚያካሄድ ያገኘ ነው መረጃ ያሳያ። ዛሬም ደግሞ የተላለፉ ሁለት ጨዋታዎች እንደነበሩ ተመልክተናል። በአጠቃላይ በመጨረቾቹ ሳምንታት ላይ ከሚነሱ ውዝግቦች አንጻር የስርጭት ቀጥታ ስርጭት መኖሩ ይበል የሚያሰኝ ይመስለኛል። ያው በፌስቡክ ገጽ በኢትዮጵያ እግር ኳስ ፌዴሬሽን ወይም ደግሞ ሼር ካምፓኒ ፌስቡክ ገጽ እየተላለፈ እንደነበረ ይታወቃል። ግን የጥራት ጉዳይ መልሶ መልከታ ብዙ ባለማግኘታችን ምክንያት የሚነሱ ጉዳዮች አሉ። ኢትዮጵያ ውስጥ ለረጅም ዓመታት እንግዲህ መጨረሻዎች የሊግ የመጨረሻዎቹ ሳምንታት ላይ የሚነሱ ችግሮች አሉ። የጨዋታ ማጭበበ ክለቦች፣ አንድን ክለብ ለማትረፍ የሚደረግ አንድ ክለብ ወደ ዋንጫው በሚሄድ ጉዞ ውስጥ የሚሰሩ ፌቨሮች እንዳሉ ይነሳል። አሁን በተደጋጋሚ እየሰማን የምንገኘውም ይሄ እንደሆነ በደንብ ተመልክተናል። ላለፉት ሁለት ሳምንታት የነበሩ ጭቅጭቆች ነበሩ። ከዛ አንጻር በርካታ ችግሮች የተነሱበት የሚገኘው ኢትዮጵያ ፕሪሚየር ሊግ ሰላሳ ሶስተኛ ሳምንት ዛሬ ጀምሯል። ባለፈው ሳምንት ብዙ ጭቅጭቆች ነበሩት። የመውረድ ያለመውረድ፣ የዋንጫ ነገር ኦልሬዲ እኔ የዋንጫው ጉዳይ አለቀ ነው የሚመስለኝ። ኢትዮጵያ መድን የ2017 ዓ ም ሻምፒዮን ሆኗል ብዬ መናገር ይችላለሁ በድፍረት እየሄደ ከሚገኝበት መንገድ አንጻር ከቀረውም አራት ጨዋታ አንጻር ጥሩ ነው ብዬ አስባለሁ። ግን አራት ወራጅ ክለቦች እስካሁን አልተለዩም። ከሁለቱ ውጭ ወልዋሎ አዲግራትና ሽረ እንዳስላሴ ውጭ ሁለቱ አልተለዩም። እነማን ሊወርዱ ይችላሉ የሚለው ውስብስብ ሆኗል። አዎ ሽሬ እንደ ስላሴ ባለፈው ሳምንት ነው መውረዱን ያረጋገጠው። ወልዋሎ ቀደም ብሎ ነበር መውረዱን ያረጋገጠው። ሁለቱ ክለቦች እነማን ናቸው የሚለው ግን በብዙ መልኩ አጨቃጫቂና ቀደም ለመናገር እንደሞከርከው መልቀቅ የሚባለው አማርኛ ወይም ደግሞ ከአቅም በታች መጫወት የሚለው ነገር በተደጋጋሚ እየተነሳ ይገኛል። የኢትዮጵያ ፕሪምየር ሊግ ሼር ካምፓኒ ባሳወቀው መሰረትም አስር ጨዋታዎችን ከዚህ ጋር በተያያዘ ምርመራ እያደረገ እንደሆነ ለመግለጽ ሞክሯል። በተለይ በመጨረሻ የሚደረጉ ጨዋታዎች ከገንዘብ አንጻር ከአካባቢነት አንጻር ከተለያዩ ጉዳዮች ጋር በተያዘ ቡድኖች ላይም ክለቦች ላይ እርስ በእርስ የውጤት ማስቀየር ስራዎች ይሰራሉ ተብሎ ይጠበቃል። የኢትዮጵያ እግር ኳስ ደግሞ ከዚህ ጋር በተያዘ በርካታ አጨቃጫቂ ጉዳዮች ከዚህ በፊትም ተፈጥረው እንደሚታወቅ ይታወቃል። ከዋንጫ ጋር በተያዘ ከመውረድ ጋር በተያዘ እናስታውሳለን። የኢትዮጵያ ንግድ ባንክ ለመጨረሻ ጊዜ የወረደበት ዓመት ላይ ካሁን በኋላ ራስ ሊግ ቡድኑን አፍርሽ ያለው ያለበት ዋና ምክንያት የውጤት ማስቀየር ስራዎች ተሰርቷል ብሎ በራሱ በኩል ስላመነ ነበር። ከዚህ ጋር በተያዘ የሊግ ካምፓኒው አስር ጨዋታዎችን ቶሎ መርምሮ ቢያሳውቅ ለቀጣይ ጨዋታዎች እጅግ ወሳኝ ናቸው ማለት ይቻላል። ነገር ግን ውስብስብ ነው ብዙ ነገሩ እንደሚታወቀው ወራጅ ቀጠና ውስጥ ያለየለት ወራጅ ቀጠና ውስጥ ላይ በሚገርም ሁኔታ ከሲዳማ ቡና ታች ያሉ ክለቦች በአጠቃላይ የማውረድ ስጋት አለባቸው። በሂሳባዊ ስሌት መሰረት ሲዳማ 46 ነጥቦች አሉት። ወራጅ ቀጠናው ላይ ጫፍ ላይ የሚገኘው መእለ ነው። መእለ 34 ነጥቦች ነው ያሉት። መቀሌ ታዲያ ከሲዳማ በ12 ነጥብ ነው። ምናልባት የጎል ዲፍረንሱ ለየት ስለ ልዩነቱ ትንሽ ሰፋ ያለ ስለሆነ ከሲዳማ ቡና በታች ያሉት መቻልን ጨምሮ ያሉ ክለቦች የመውረድ ስጋት ተጋርጦባቸዋል። በሂሳባዊ ስሌት መሰረት ነገር ግን ከነዚህም በላይ አደጋ ክልል ውስጥ የሚገኙት እነ አዳማ ከተማ እነ መቀሌ ኢትዮ ኤሌክትሪክ፣ ፋሲል ከተማና ድሬዳዋ ከተማ አርባ ምንጭ በዋናነት ከመውረድ ስጋት ጋር በተያያዘ ስማቸው እየተነሳ ይገኛል። የመቀሌና ና የፋሲል ጨዋታም በብዙ መልኩ ባለፈው ሳምንት ወሳኝ እንደነበረ መመልከት ችለናል። አቻ ነበር የተጠናቀቀው ይሄ ጨዋታ ፋሲል ምናልባት ቢያሸንፍ ራሱን ከወራጅ ቀጠናው በጥቂት ማራቅ ይችል ነበር። መቀሌም ቢያሸንፍ ራሱን ማራቅ ይችል ነበር ከዚህ ጋር ነጥቡ በአቻ መጠናቀቁ አሁንም የእነሱ ጉዳይ እንዳለየበት መመልከት ችለናል ማለት ነው። ከሻምፒዮና ጋር በተያዘ ቅድም ለማንሳት ሞክራል። ኢትዮጵያ መድን ሊጉን በሰፊ ነጥብ ከመምራት ባለፈ በጨዋታዎች ላይ የሚያሳየው ወጥ አቋም ከጨዋታ ጨዋታ ራሱን እያሻሻለበት የሚሄድበት መንገድ ለሻምፒዮናነት ቅድሚያ እንዲሰጠው ያደርጋል። ኢትዮጵያ ንግድ ባንክ ባለፈው ሳምንት ተሸንፎ ነበር በኢትዮጵያ ቡና፣ ነገር ግን ከሲዳማ ቡና ጋር ሲገናኝ ደግሞ አሸናፊ ቡድን ሆኖ ነው የተመለሰው። ይሄ ደግሞ የሻምፒዮና ቡድኖች አንዱ መገለጫ አንዱ ሆነ መመልከት እንችላለን። የኢትዮጵያ ፕሪሚየር ሊግ ላይ በርካታ ጊዜ እንደ እንከን ወይም ደግሞ እንደ ጉለት የምናነሳው ነገር ቢኖር አንድ ክለብ መሸነፍ ከጀመረ በዛው እየተሸነፈ ወይም ደግሞ አቻ እየወጣ ነው የሚቆየው። ኢትዮጵያ መደን ግን ከዛ በተለየ መልኩ ተሸንፎ በማግስቱ ሌላ ጨዋታ ሲያደረግ ወደ አሸናፊነት ሲመለስ እንመለከተዋለን ና ከዚህ አንጻር ከነጥብ ልዩነቱ ባለፈ ኢትዮጵያ መደን በ2017 የሻምፒዮናነት ግስጋሴ ላይ የሚያደርገው ነገር ለስኬት የተቃረበ ነው ማለት ይቻላል። ቅድም ያነሳው ሀሳብ ወደኋላ ለመለሰ ነው ያው ያ ካቅም በታች የመጫወት ጉዳይ በኢትዮጵያ ፕሪሚየር ሊግ በተለያዩ ዓመት እንደሚነሳ ይታወቃል። ባለፈው ሳምንት ለአብነት ብንጠቀስ በ32ኛው ሳምንት ሶስት ተጫዋቾች ራሳቸው ለግብ አስቆጥረው ነበር። እንግዲህ መሳሳት ላይ ፈቅድ ነው። ከዚህ በኋላ ባለው እንቅስቃሴ እግር ኳስ የስተት ስፖርት እንደሆነ ይታወቃል። ለምሳሌ ኢትዮ ኤሌክትሪክ ከወላይታ ዲቻ ባደረጉ ጨዋታ ላይ የወላይታ ዲቻ አማካይ ክፍል ተጫዋች ቴድሮስ ታፈሰ ራሱ ለግብ አስቆጥሮ ነበር። ይህ በጣም ጩኸት ያስነሳ ጉዳይ ነው። አዳም አካዲያው ሳና ሲያደርግ በረከቱ ሊያነሰ ራሱ ለግብ አስቆጥሯል። በጣም ጩኸት ያስነሳ ጉዳይ እንደሆነ የተመለከት ነው ይመስለኛል። በአጠቃላይ ዳኝነት ላይና ተጫዋቾች ላይ ስህተቶች በታዩ ቁጥር ይህንን ነገር መምዘዙ በጣም አስቸጋሪ የሆነ የመጣ ይመስለኛል። ተጫዋቾች ከጫና ውጭ ሆነው መጫወት ሊከብዳቸው ይችላል። አሁን ቀሪዎችን አራት ሳምንታት ዳኞች ከጫና ውጭ ሆነው ዳኝነታቸውን መስራት ሊከብዳቸው ይችላል። ምክንያቱም እያንዳንዱ ስህተት የሚመዘዘው ጨዋታን ከመልቀቅ ጋራ ወይም ከአቅም በታች ከመጫወት ጋር እየተደረገ እንደሆነ ይታወቃል። ምናልባት እጃቸው ያለባቸው ተጫዋቾችም፣ አሰልጣኞችም፣ ዳኞችም የቡድን አመራሮችም ሊኖሩ እንደሚችሉ ይጠረጠራል ግን ሁሉም እንቅስቃሴ በዚህ ልክ ነው ብሎ መደምደም ደግሞ ልክ እንዳልሆነ ይሰማኛል። ወደ ሻምፒዮን ስንሄድ መድን በአሰልጣኝ ገብረመድህን መድን ኃይሌ እየተመራ እንግዲህ አሰልጣኝ ገብረመድህን ኃይሌ ከመቀሌ ጋርም ከጂማ ጋርም 2010ና 2011 ሻምፒዮን እንደሆኑ ይታወቃል። ይህ ባለልምዱ አሰልጣኝ 2017 ዓ ከኢትዮጵያ መድን ጋራ ሻምፒዮን የሚሆን እድሉ ሰፊ ይመስለኛል። ከሁለት ጨዋታዎች በኋላ የሚለይ ነው። ኢትዮጵያ ቡና እየተከተለው የሚገኘው ኢትዮጵያ ቡና እንደመሆኑ መጠን ያላቸው ልዩነትም ሰፊ ነው። ኢትዮጵያ መድን ያለው የስኳድ ጥራት ወይም ደግሞ ቀደም እያነሳው ከነበረው ቢሸነፍ መልሶ ማሸነፍ የሚችል ቡድን እንደሆነ ከመመልከታችን አንጻር የ199 ኢትዮጵያ ፕሪሚየር ሊግ ከጀመረ በኋላ አዲስ ሻምፒዮን የሚያገኝ ይመስለኛል። 2017 ዓ ላለፉት ረጅም ዓመታት አሰልጣኝ ገብረመድህን በኢትዮጵያ ፕሪሚየር ሊግ ሲያሰለጥኑ ለሶስት ተከታታይ ለሶስት ከተለያዩ ክለቦች ጋር ያሰለጠነ ያሸነፈም የመጀመሪያው አሰልጣኝ የመሆን እድል በእጁ የያዘ ይመስለኛል። በአጠቃላይ ፕሪሚየር ሊጉ ውዝግብ ባለው አራት የሊግ ጨዋታዎች ይቀራሉ። እነማን ሁለቱ ይወርዳሉ የሚለው ግን አሳሳቢ ሆኗል። የሐዋሳ ማምለጥ ግን መነሳት ያለበት ይመስለኛል። አዎ የሐዋሳ ነጥቦች ማስመዝገብ በጣም ከፍተኛ ነው ማለት ይቻላል። በሁለተኛ ዙር ከጀመረ በኋላ በሚገርም ሁኔታ ለዋንጫ እየተፎካከሩ የሚገኙት ኢትዮጵያ መደንና ኢትዮጵያ ቡና ናቸው። በአሁኑ ሰዓት ላይ የዋንጫ ፉክክር ውስጥ የሚገኙ ክለቦች በሚገርም ሁኔታ ሀዋሳ ከተማ ከነሱ በመቀጠል በሁለተኛ ዙር ላይ ከፍተኛ ነጥብ ያስመዘገበ ቡድን ነው። ኢትዮጵያ ቡና ነው በሁለተኛ ዙር እስከ 32ኛ ሳምንት በነበሩ ጨዋታዎች 29 ነጥቦችን በማስመዝገብ በሁለተኛ ዙር ላይ ከፍተኛ ነጥብ ማስመዝገብ የቻለው ኢትዮጵያ መድን በ28 ይከተላል። ሐዋሳ 26 ነጥቦችን አስመዝግበዋል። በሙልጌታ ምህረት ማስመዝገብ ከሚጠበቅባቸው 33 ነጥቦች ነው። ይህንን ሁሉ ማሳካት የቻሉት ሐዋሳ ከተማ ከፍተኛ ግስጋሴ ላይ ነው የሚገኘው ማለት ይቻላል። ምናልባት በመጀመሪያ ዙር ውድድር ላይ የሆኑ ነጥቦች ኖሮት ቢሆን ምናልባት ከኢትዮጵያ ቡናና ከባህር ዳር ከተማ ጋር ሶስተኛና ሁለተኛ ቦታን ለማግኘት የሚፎካከር ክለብ መሆኑን በይበልጥ አስሙስክሯል ማለት ይቻላል። ሐዋሳ ከተማ ላይ የተደረጉ ጨዋታዎች ጠቅመውታል። አዳማ ከተማ ላይ መጥተው የተደረጉ ሁለት ጨዋታዎች ላይም ነጥቦችን ማሳካት ችሏል። ሐዋሳ ከተማ አሁን ከወራጅ ቀጠናው ጋር ስሙ እየተያዘ አይገኝም። ነገር ግን ሙሉ ለሙሉ ከሂሳባዊ ስሌት ነጻ ነው ማለት አይቻልም። በዚህ በዚህ እንቅስቃሴ ውስጥ አሰልጣኝ ሙልጌታ ምረት መመስገን ወይም ደግሞ መበረታታት አለበት ብዬም አስባለሁ። አሰልጣኙ ቡድኑ ሲረከብ የነበረው ቡድኑ 15 ነጥብ ነበር። በአጠቃላይ ወራጅ ቀጠና ውስጥ የነበረ የመውረድ ነገሩ በጣም አሳሳቢ ውስጥ በስምንት ክለቦች መካከል ሲካሄድ ከነበሩ ቀሪ ቡድኖች መካከል ኢትዮጵያ ቡናና ሀዋሳ ብቻ ነበር ያልወረዱት ተብሎ ይወራ ነበር። ሀዋሳ ከአስራ ዘጠና በኋላ ሊወርድ ነው የሚል ብዙ ስጋት ነበር፣ በደጋፊዎች ተቃውሞ ነበር። አሰልጣኝ ሙልጌታ ምህረት ታዳጊ ቡድን ጀምሮ እስከ ዋናው ቡድን ድረስ ያገለገለውም ከዛ በኋላ አሰልጣኝም በመሆን በምክትልና ዋና አሰልጣኝ ያገለገለውን ክለብ በድጋሚ እንዲያሰለጥን እድል ተሰጥቶት ቡድኑን አሁን ላለበት አርባ አንድ ነጥብ እንዲደርስ አድርጎታል። አሰልጣኙ እንግዲህ እኔ ተጫዋቾቹን አብሯቸው አልቆየም ለአጭር ጊዜ ውስጥ ነው ዝግጅት ያደረጉት። ሁለተኛ ዙር ያንን ነገር ሰርቶ እዚህ ጋር ማምጣቱ ለአሰልጣኙ ወደፊት ሲቪ የተሻለ ነው ብዬ የማስብበት እድል አስመዝግቧል ብዬ አስባለሁ። አንድ ሌላ መነሳት ያለበት ግን የአዳማ ይመስለኛል። አዳማ ውድድሩ ወደ አዳማ ከመጣ በኋላ ስድስት ተከታታይ ነጥቦችን አሳክቷል። ከዛ በኋላ ለአለመውረድ የሚደረገው ፉክክር ውስጥ በቅርበት እየተከታተላቸው ይገኛል። አዳማ አዋሳብ የነበረ ውድድር ላይ አዳማ አብቅቶለታል መባል ጀምሮ ነበር። ግን በሜዳቸው ከመጣ በኋላ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውድኑ መካሄድ ከጀመረ በኋላ ተከታታይ ስድስት ነጥቦችን አሳክቷል። ላለፉት ሰባት ስድስት ወይም ሰባት ጨዋታዎች ላይ አንድ ጨዋታ ብቻ ነው የተሸነፈው። ከዛ አንጻር በጣም ጠንካራ ፉክክር ውስጥ የገባ ይመስለኛል። መጨረሻ ላይ የሚወርዱት ሁለቱ ክለቦች እነማን ናቸው የሚለው ከሻምፒዮኑ በላይ ለእኔ የሚያጓጓኝ ይመስለኛል። አዎ ነገር ግን የአዳማ ከተማና የሐዋሳ ከተማን ካነሳ ካይቀር የሜዳ አድቫንቴጅ የሚለውን በደንብ መነሳት አለበት ብዬ አስባለው። ሊንክ ካምፓኒው በቀጣይነት ሊያስብበት ከሚገባቸው ጉዳዮች ውስጥ አንዱ በአንድ ቦታ ታጥሮ መጮት የሚለውን ነገር ሊታሰብበት ይገባል ብዬ አስባለው። ክለቦቹን አንደኛ ከአድቫንቴጅ አንጻር ነው መመልከት አለብን ብዬ ማስበው። ሐዋሳ ከሰበሰባቸው በርካታ ነጥቦች ውስጥ ሐዋሳ ከተማ ላይ የሰበሰበው ነጥብ ነው። ምናልባት የአሰልጣኝ መለወጥ ተጫዋቾቹ ላይ ተነሳሽነት መፍጠር፣ እነዚህን እንደ ፋክተር ብንመለከታቸው የምንችላቸው ጉዳዮች እንደሆኑ ሳይረሳ የሜዳ አድቫንቴጅም ግን አንድ ፋክተር ሊሆን የሚችል ነው። ይሄ አዳማ ከተማም እያሳየን ይገኛል። ምናልባት ድሬዳዋ ከተማ ላይ ወይም ደግሞ ድሬዳዋ ከተማም ይሄንን አድቫንቴጅ ተጠቃሚ ይሆናል ማለት ነው። ምናልባት ደግሞ መቀሌ ላይም ብለን በምናስብበት ሰዓት ላይ እንደዚህ አይነት አድቫንቴጆች ይኖራሉ እና በቀጣይነት የሊግ ካምፓኒ ከሚያስባቸው ነገሮች ውስጥ አንዱ ክለቦች ሜዳ መርጠው በተለያዩ ሜዳዎች ላይ የራሳቸው ሜዳ አድርገው እንዲጫወቱ የሚል ሀሳብ ይዟል። ከዚህ ጋር በተያያዘም ለወራጅ ቀጠናው ተጨማሪም ደግሞ ለሻምፒዮኗም ትልቅ ለውጦች መፍጠሪያ ናቸው ብዬ አስባለሁ። አዳማ ሲመረጥ የተመረጠው ከሁለት ሳምንት ወይም ከሶስት ሳምንት በፊት እንደሆነ ይታወቃል። አዳማ ውድድሩ ለስድስት ሳምንታት እንደሚካሄድ ያልክ አይደለም። ምክንያቱም አዳማ ላለመውረድ የሚፎካከር ቡድን ነው። የሜዳ አድቫንቴጅ ይወስዳል። ከብዙ አንግል ድጋፍ ያገኛል። የሜዳ አድቫንቴጅ ይወስዳል። ተጫዋቾቹ እዛው ናቸው። ብዙ ድጋፍ የሚያገኙበት እድል እንዳለ ይታወቃል። ቀድሞ አመቱ መነሻ ላይ ይሄ ጨዋታ ከዚህ ሳምንት እዚህ ነው የሚካሄደው የሚል ፕሮግራም ወጥቶለት ቢሆን ኖሮ ምናነሳቸው አድቫንቴጆች ከተገኙ ኦረዲ በመጀመሪያ በወጣው ፕሮግራም መሰረት ሊሆን እንደሚችል ይታወቃል። ግን ቡድኑ ወራጅ ቀጠና ውስጥ ባለ ሰዓት የራሱ ሜዳ እንዲያገኝ እድል መስጠት ልክ እንዳልሆነ ይሰማኛል። ሀዲያ ሆሳዕና ሀሙስ ቀን 9 ሰዓት ላይ ከመቻል ጋር ጨዋታውን ያደርጋል። በ ሰላሳ ሁለተኛ ሳምንት መሸነፉ ይታወሳል። ብዙ ውዝግቦች የተነሱበት የሚገኘው ሀዲያ ሆሳዕና 43 ነጥብ ላይ ቆሟል። ሀዲያ ሆሳና 43 ነጥብ ላይ ከመቆሙ ባለፈ በሁለተኛ ዙር ላይ ነጥብ እያስመዘገበ አይገኝም በርካታ ጉዳዮች ነው የሚነሳው ከክለቡ ጋር በተያዘ የወጥነት ችግር በደንብ እየተመለከተን እንገኛለን የመጀመሪያ ዙር ውድድር ሲጠናቀቅ በ19 ሳምንት ላይ ሁለተኛ ደረጃን ይዞ የጨረሰ ቡድን እንደሆነ ይታወቃል ሀዲያ ሆሳና አሁን 43 ነጥቦችን ይዞ ከመሪው በበርካታ ነጥቦች ረቆ ነው የሚገኘው የ20 ነጥብ ያክል ልዩነት ነው ያለው ከ ከመድን ጋር በመጀመሪያ ዙር ውድድሩ ሲጠናቀቅ በአምስት ነጥብ ነበረ ልዩነታቸው። መድን 35 ሀዲያ ሆሳዕና 30 ሆኖ ነበረ እየጨረሰው የ20 ነጥቦች ልዩነት ማለት 15 ነጥቦች ልዩነት ወይም ደግሞ የአምስት ጨዋታዎች ልዩነት ነው ያለበት። የአምስት ጨዋታዎች የማሸነፍ ልዩነት ከመሪው ጋር ለዋንጫ ባይፎካከረ እንኳን እዛ አካባቢ ላይ በደንብ ይቆማል የሚል ሀሳብ ነበረ። በተቃራኒው ግን ሀዲያ ሆሳዕና በሁለተኛ ዙር በበርካታ ጉዳዮች ከፋይናንስ ጋር በተያያዘ የተጫዋቾች ወጥ አቋም ከመታየት ሜዳ ላይ ካለ ከታ ታክቲክ አንጻር ነጥብ ከማያስመዘግቡ ቡድኖች ምናልባት ለወራጅ ቀጠናው ስጋት በመጀመሪያ ዙር አለመኖሩ እንጂ ምናልባት ከወራጅ ቀጠናው ጋር ስሙ የሚያያዝ ቡድን ሊሆን ይችል ነበር። ሁለተኛ ዙር ላይ በመጀመሪያ ዙር ቅድም እንዳነሳው 30 ነጥቦችን የሰበሰበ በጣም ጥሩ ነጥም ነጥብ ማግኘት የቻለበትም የመጀመሪያ ዙር አጠናቆ ነበር። ሁለተኛ ዙር ከተጀመረ በኋላ ማግኘት የቻለው 13 ነጥብ ነው። አጠቃላይ 43 ነጥብ ላይ እንደመቀመጡ ቡድኑ ላይ የተጫዋቾች መነሳሳት እየታጣ እንደሆነ አሰልጣኝ ግርማ ታደሰ ወይም መንቾ ከ ሰላሳ ሁለተኛ ሳምንት ከአዳማ ሽንፈት በኋላ ተናግረዋል። ይህ የመጣው ተጫዋቾች ላይ በማይከፈሉ ውዝፍ ደሞዞች ምክንያት እንደሆነ ተጫዋቾቹ በተደጋጋሚ ጥያቄ እያቀረቡ ያ ምላሽ እንዳላገኘላቸው እየሰማ እንገኛለን። አሁን ከስጋቱ ውጭ ቢሆኑም፣ ይሄ ነገር መቼ ነው መቀረፍ ያለበት? ሁሌ አሰልጣኙ እኔ መናገር አልፈልግም የሚል መልእክት ያስተላልፋል። መናገር የፈለገው ነገር ግን አብዛኛው ደጋፊ ይረዳዋል ብዬ አስባለሁ። ተጫዋቾች የሶስት ወር ደሞዝ እንዳልተከፈላቸው፣ ኢንሴንቲቭ እየተሰጣቸው እንዳልሆነ እየሰማን እንገኛ። ይሄ መቀረፍ ያለበት በቀጣይም ሁሌም የሚነሳ ሀሳብ አለ። በቀጣይ መስተካከል አለበት እና አስተካክላለን የሚሉ ነገሮች መቀረፍ እንዳለባቸው ይሰማኛል። ውጤት መጥፋቱ አንደኛው ምክንያት ይህ ይመስለኛል። የተጫዋቾች የአሰልጣኝ ድክመት ቢኖረውም እንዳጠቃላይ መነሻ በተጫዋቾችም ጋር በአሰልጣኞቹ ጋር የሚነሳው ተገቢው ክፍያ እየተፈጸመልን አይደለም የሚል ሀሳብ ነው። አዎ እንደ አንድ ፋክተር ነው። ይህንንም ልንመለከት የምንችለው ተጫዋቾች ያለ ደሞዝና ያለ ኢንሴንቲቭ ለውጤት ተጋድለው ውጤት ካላመጡ ብለን መጠበቅ አለብን ብዬ አላስብም። ምናልባት እንደውም ሀዲያ ሆሳዕና ላይ በርካታ ታዳጊ ተጫዋቾች ወይም የአካባቢው ልጆች ስላሉ እንጂ ሌሎች ክለቦች ላይ እነዚህ አይነት ነገሮች፣ ሲኒየር ተጫዋቾች የበዙበት ክለቦች ላይ እንደዚህ አይነት ነገሮች ሲፈጠሩ ኳስ እስከ ማቆም፣ በተጨማሪም ደግሞ ሜዳ ላይ የሚታየው የውጤት መቀዛቀዝም ከዚህም ሊወርድ ይችል ነበር። ሀዲያ ሆሳዕና በሁለተኛ ዙር ላይ መዝገብ ከሚጠበቅበት 33 ነጥቦች ውስጥ 13 ነጥብ ነው እያስመዘገበው። በጣም ትንሽ ነጥብ ነው፣ ከግማሽ በታች ነው እያስመዘገበው። በመጀመሪያ ዙር ለዋንጫ ፉክክር ውስጥ አለ የሚባል ክለብ ነበር። እነ ቡና እነ ባህር ዳር እታች ነበሩ ከሀዲያ ሆሳዕና። ዛሬ ግን የደረጃ ሰንጠረዥ በምንመለከትበት ሰዓት ላይ የተገላቢጦች ሆኖ ነው የምንመለከተው። ሀዲያ ሆሳዕና ቅድም ለመጥቀስ እንደሞከርከው ለሜዳ ውስጥ ችግር፣ የፋይናንሱ ችግር እንደ አንድ ማሳያ ሊሆን ይችላል። ነገር ግን ከዛ ባለፈ ሁለተኛ ዙሮች ሁለተኛ ላይ ምንም አለመሰራቱ ሌላው መሸፈኛ መሆን አለበት ብዬ አላስብም። የፋይናንሱ ማለት ነው ከተጫዋቾች ዝውውር ጋር በተያያዘ ሀዲያ ሆሳዕና በሁለተኛ ዙር ሶስት ተጫዋቾችን ማስፈረሙ ይታወሳል። የመለሰ ሚሻሙ አለመኖርም ቡድኑን በብዙ ጎድቶታል የሚለው ደግሞ ሌላው አሳማኝ ነጥብ ነው። ከእሱ ጋር በተያያዘ ሁለት ተጫዋቾችን በመሀል ክፍሉ ላይ ሀዲያ ሆሳዕና አስፈርሟል። ነገር ግን ምን ያህል ፈንክሽን አልሆነው እነዛ ተጫዋቾች አገልግሎት እየሰጡ ነው የሚለው ጥያቄ ያስነሳልና ምልመላው ላይ ጥያቄ ደካማ ምልመላ እንደተደረገ ሜዳ ውስጥ ተጫዋቾቹ በነበራቸው ቆይታ ተመልክተናል። ያ ነገር በቀጣይ በክረምት መደገም አለበት ብዬም አላስብም። አንድን ተጫዋች መተካት ከተቻለ መተካት የሚገባው በተቀራራቢ አቅም በራሱ ሌቪል ባይገኝም ወይም ደግሞ ከዛ የተሻለ ባይገኝም በተቀራራቢ አቅም መተካት እንዳለበት እናውቃለን። ከዛ አንጻር ያን ውሳኔ የተወሰነ አይመስለኝም። የግድ ቲሴሪያው ቦታ ስም መመዝገብ ስላለበት ብቻ ተጫዋቾችም ማዘዋወር ልክ ነው ብዬም አላስብም። ወጣት ቡድን ውስጥ ያሉ ተጫዋቾች አሉ ወጣቶችን ቡድን ውስጥ እንዳሉ እነሱ መጠቀም የሚቻልበትም እድል አለ ብዬ አስባለሁ። ከመቻል ጋር 25 ቀን ከቀኑ ዘጠኝ ሰዓት ላይ ሀዲያ ሆሳዕና 33ኛ ሳምንት ጨዋታ ሆን ያደርጋል። በዛ ጨዋታ ላይ ምን አይነት ውጤት ያስመዘግባል የሚለው ይጠበቃል። መቻልም የሀዲያ ሆሳዕና አይነት ችግር ያለበት ቡድን እንደሆነ ይታወቃል። ከፋይናንስ ጉዳይ ጋር በተያያዘ ሳይሆን ከውጤት ጋር በተያያዘ ማለት ነው። መቻል አምና ትክክለኛ የሊጉ ተፎካካሪ ነበር። ለጥቂት ነው በኢትዮጵያ ንግድ ባንክ ተበልጦ ዋንጫውን እየተነጠቀው። በዘንድሮ ዓመትም የኢትዮጵያ መድን ጠንካራ ተፎካካሪ ይሆናል ተብሎ ተጠብቋል። ውድድሩ ሲጀምር እንደውም ለሻምፒዮንነት ከሚገመቱ ቡድኖች ውስጥ ግንባር ቀደም መቻል ነበር። አምና ካሳየው፣ በተለይ አምና ሁለተኛ ዙር ላይ ከኢትዮጵያ ንግድ ባንክን በላይ የመቻል ወጥ አቋም ነበር እና የታየው። ከዚህ አንጻር ለዋንጫ ተጠባቂ ነበር መቻል። ነገር ግን ከአንደኛ ዙር ላይም የተወሰኑ ክፍተቶች ነበሩ ሁለተኛ ዙር ላይም ተመ ተመሳሳይ እነዛ ክፍተቶች ጎልተውን የታዩበት ሁለተኛ ዙር ላይ መቻል 16 ነጥቦችን ነው ያስመዘገበው። የመጀመሪያ ዙር ውድድር ሲጠናቀቅ መቻል 27 ነጥቦችን ይዞ ነበር የጨረሰው 19ኛ ሳምንት ላይ። ዛሬ 33ኛ ሳምንት ጀምሯል። መቻል እስካሁን 30 ጨዋታዎችን ማድረግ ችሏል። የሰበሰበውን ነጥብ ተመሳሳይ ከሀዲያ ሆሳዕና ጋር 43 ነጥቦች ነው። መቻልም በተመሳሳይ የውጤት ቀውስ ውስጥ ያለ ቡድን ነው ማለት ይቻላል። ከስኳድ ጥራት አንፃር ከተሰበሰበበት ጊዜ አሁን ልጆቹ በደንብ የቆዩበት እድል ነበረ። አሰልጣኝ ገብረክርስቶስ ቢራራም ሁለተኛ ዓመታቸው ነው ከመቻል ጋራ የሚጠበቅባቸው ነገር አለ ከተሰበሰበ ተጫዋች ጥራት አንጻር እነ ሽመለሰን የሚያክል ሲነር ተጫዋቾች የተሰበሰቡበት ነው እና አስቻለው ታመነን የመሰለ ኢትዮጵያ ፕሪሚየር ሊግ ሁለት ጊዜ ኮከብ ተጫዋች ሆኖ በመሆን የተመረጠ ኢትዮጵያ ብሔራዊ ቡድን አንበል አስቻለው ግርማ አለበት። በርካታ ወጣት ተጫዋቾችም ተስፈኛ ቡድን ያለበት እንደመሆኑ ይመጣል መቻል የሚጠበቅበት የሊጉን ሻምፒዮን ይሆናል የሚል ነበር። ያልተጠበቀው ኢትዮጵያ መድን ሊጓን አትሌ ነው መቻል ደግሞ ያለው በደረጃ በ43 ነጥብ እንደሆነ ይታወቃል። ከዛ አንጻር ሀዲያ ከመቻል የሚያደርገው ጨዋታ ማን ባለ እድል ይሆናል? ማነስ ከወገብ በላይ ሆኖ ለማጠናቀቅ የሚደረገው የሁለቱ ፉክክር ላይ ማን ባለድል ይሆናል የሚለው ይጠበቃል። ሰዓት ሊገድበን ነው። ሰዓት ሊገድበን ነው። የሁለቱ አሸናፊ በሊጉ በ2018 መቆየቱን በሂሳባዊ ስሌት ያረጋግጣል። አሸናፊ ከተገኘለት አሸናፊ ካልተገኘለትም የነ መቀሌ ውጤት ላይ ተመስርቶ ምናልባት የሆኑ ነገሮች ሊባሉ ይችላል። ከቁጥር አንጻር ከቁጥር ባለፈ ግን መቻል የሚሆን ሀዲያ ሆሳዕና በቀጣይ ዓመት የኢትዮጵያ ፕሪምየር ሊግ ተሳታፊ ናቸው የሚለው በበርካታ መልኩ አጨቃጫቂ አይመስለኝም። ወደ ቀጣይ ርዕሰ ጉዳያችን ለፍ ካለን ሰዓት አንጻር አጠር አድርገን ነው የምናነሳው። የኢትዮጵያ ታዳጊዎች ፕሪምየር ሊግ በሐዋሳ ከተማ መደረጉን ቀጥሏል። ይህ ውድድር እንደሚታወቀው በሁለት ከተማዎች ላይ ዓመቱ ሙሉ ሲደረግ የነበረ ውድድር እንደሆነ ይታወቃል። ቡራዩና አሰላ ከተማ ላይ አምስት አምስት ክለቦች ታዲያ ለማጠቃለያ ውድድር ወደ ሐዋሳ ከተማ አቅንተዋል። ከአስር ክለቦች ውስጥ ዘጠኙ ነበሩ በሐዋሳ ከተማ የተገኙት ታዲያ ሆሳዕና አልተገኘም ነበር ለውድድሩ ቢሻገርም ነገር ግን ከፋይናንስ ችግር ጋር በተያዘ አለመሻገሩን ባለፈውም ለመግለጽ ሞክረናል። ወደ ግማሽ ፍጻሜ መርሃ ገብር ያለፉ አራት ቡድኖች ተለይተዋል። በሁለቱ ምድብ ላይ ማለት ነው። አዳማ ከተማና አርባ ምንጭ ከተማ ከምድብ አንድ ማለፋቸውን ሲያረጋግጡ ወደ ግማሽ ፍጻሜ ሲዳማ ቡናና ኢትዮ ኤሌክትሪክ ደግሞ ከምድብ ሁለት ወይም ሀዲያ ሆሳዕና ቀደም ሲል ተደልድሎበት ከነበረው ምድብ ያለፉ ክለቦች መሆናቸው ታውቋል። በግማሽ ፍጻሜውም አዳማ ከተማ ከኢትዮ ኤሌክትሪክ ሲዳማ ከተማና ከአርባ ምንጭ ከተማ ጋር እንደሚጫወቱ ያገኘነው መረጃ ያመለክታል። ሀዲያ ሆሳዕና ወጣት ቡድን እዚያ ቢኖር ምን አይነት ውጤት ያስመዘግባል የሚለው የሚጠበቅ ነበር፣ አልተሳካም። በመጨረሻም ቻምፒዮንስ ሊግ ተጠናቆ ነበር፣ ቻምፒዮንስ ሊግ ተጠናቋል። ለመጀመሪያ ጊዜ አሸናፊ የሆነ ክለብን በማሳወቅ ነው የአውሮፓ ቻምፒዮንስ ሊግ የተጠናቀቀው። ፓሪስ ሴን ጀርመን ለመጀመሪያ ጊዜ በታሪኩ የአውሮፓ ቻምፒዮንስ ሊግን ዋንጫ ከፍ አድርጎ ማንሳት ችሏል። ከኢንተር ሚላን ጋር ነበር ቅዳሜ ዕለት የተገናኘው። አምስት ለምንም ነው አሸንፈውም የፍጻሜ ጨዋታ አይመስልም ነበር። በፍጹም በላይነት ነው ማለት ይህ ይቻላል። ያው ሉሴነሪኬ ምን አይነት አሰልጣኝ እንደሆነ በደንብ ያስመሰከረበት እንደሆነ መመልከት ችለናል። ከባርሴሎና ጋር ከዚህ ቀደም የአውሮፓ ቻምፒዮንስ ሊግን ማሳካቱ ይታወሳል። ሉሴነሪኬ ከፓሪስ ሴንት ጀርመን ጋር ደግሞ ይህንን ዋንጫ ከፍ ማድረግ ችሏል። 2 25 ሻምፒዮን ፒኤስጂ መሆን ችሏል። ፔሲጂ 55 ዓመት ነው ከምስረታው ጀምሮ፣ አሰልጣኝ ሉዊስ ኤንሪኬም 55 ዓመታቸው ነው። እኩያ አመቾቹ ፔሲጂና አሰልጣኝ ኤንሪኬ ለመጀመሪያ ጊዜ ሻምፒዮን መሆን ችለዋል። በፔሲጂ ቆይታቸው ፔሲጂ ከ55 ዓመት በኋላ በጣም ለረጅም ዓመት ሲፈልገው የነበረውን ዋንጫ ያነሳ ይመስለኛል። ከዚህ ፊት ሰርጆ ራሞስን፣ ሊዮኔል ሜሲን፣ መምባፔን፣ ኔማርን የያዘው ቡድን ይህን ማሳካት እንዳልቻለ በጣም ሲተችም እንደነበረ ይታወቃል። ወጣቶች የሰበሰቡ ፒሲጂ ግን በዚህ አመት ሻምፒዮን መሆን እንችላል ለመጀመሪያ ጊዜ ነው በአውሮፓ ቻምፒየንስ ሊግ ታሪክ አምስት ለባዶ ያለቀ ጨዋታ መሆን የቻለው ይህ ጨዋታ ለመምድ ነው ወይስ የወዳጅነት ነው እስከ መባል የደረሰበት ነበር ኢንተር በተጠበቀው መንገድ አይደለም እነ ባርሳ የመጣ ኢንተር አይመስልም ነበር ፍርክስክሱ የወጣ ቡድን መመልከት ችለናል። የመጀመሪያ አጋማሽ ላይ ጨዋታው የተጠናቀቀው ፒሲጂ በጣም የተሻለ መንገድ የዚህን አመት ሻምፒዮን መሆን የቻለ ይመስለኛል። የመጣበት መንገድ ትልቁን ሊቨርፑልን በዚህ አመት በጣም ጠንካራ የነበረው ሊቨርፑልን ጥሎ ነበረ፣ አስገራሚ የነበረውን አርሰናልን ጥሎ በቪላ ቢፈተንም ከቪላ ጋር የነበረው ትግል ይታወቃል። ያን ሁሉ አልፎ የመጣው ፒሲጂ የ2025 የአውሮፓ ቻምፒዮንስ ሊግ ሻምፒዮን መሆን ችሎ ነበረ። 26ስ ይህን ክብር ይደግመዋል የሚጠበቅ ይሆናል። ቅድም ለመጥቀስ ሞክራል፣ ኢንተር ሚላንና ፒኤስጂ የሚያደርጉት ጨዋታ በበርካታ ነገሮች ተጠባቂ ነበር። ፉክክርም ይኖራል ተብሎ ነበር የተጠበቀው። ኢንተር ሚላን ቀላል ግምት የሚሰጠው ቡድን አይደለም። የጀርመን ቡንደስ ሊጋውን ሻምፒዮን ባየር ሙኒክንና የስፔን ላሊጋውን ሻምፒዮን ባርሴሎናን በመጣል ነውና ለፍጻሜ ክብር የበቃው። ከዚህ አንጻር ከፒኤስጂ ጋር የሚያደርጉት ትንቅንቅ በዚህ መልኩ ይጠናቀቃል ብሎ ማንም የጠበቀ የስፖርት ተንታኝም የስፖርት ቤተሰብም አልነበረም። ነገር ግን የሉዊስ ኤንሪኬ የጨዋታ መንገድ ፒኤስጂን ባለድል ሊያደርግ ችሏል። ቅድም ለመጥቀስ እንደሞከርከው 2026 ማን ሻምፒዮን ይሆናል የሚለው አጓጊ ነው። እንደ ዘንድሮ በድራማዊ ክስተት የታጀበ ያው ሻምፒዮንስ ሊግ በርካታ ጊዜ ተወዳጅ የስፖርት መድረክ ወይም ደግሞ የዋንጫ ፉክክር የሚያደርገውም ያልተጠበቁ ነገሮች የሚታይበትም ውድድር ስለሆነ ነው። ከዚህ አንጻር ቀጣይ ዓመትስ ማን ነው የሚለው ያጓጓል። ከዛ በላይ ደግሞ ባላንዶርንስ ማን ነው የ25ን የሚያነሰው የሚለው በበርካታ ጉዳዮች ተጠባቂ ነው የሚሆነው። ከፒኤስጂ ወይስ ከባርሳ ያማል ወይስ ቴምቤል የሚለው በበርካታ የስፖርት ቤተሰቦች ላይ እያጨቃጨቀ ይገኛል። ተመልሰን መተናል። ተመልካቾቻችን ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ጠዋት ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ ይህ ሳምንቱ ይህንን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ የተመኘን እስከ ሳምንት፣ መልካም ሳምንት።